የእኛ ድንቋ ማለት ነው። የእኛ አልማዝ ወርቀ ሩታየ በምክንያት እኮ ነው እንወድሻለን፣ ጀግናነሽ አንቺ ነብርነሽ የምንልሽ ማለት ነው። እና የሴቶች በላይ የእኛ ድንቅ የሆነች ልጃችን ማለት ነው። እንግዲህ ትላንትና አብረሽ በአብረሽ ሀፍ በጣም ደስ የሚል ነገር ነበር። በዛ አንዳንዶች አሉ የቅናት መንፈስ የሚወጋቸው ማለት ነው። እሷ ምንድናት? እሷ የማ የበላይ ናት። የአብረሽ ንግስት ሚስት ናት። ትላንትና እኮ አላችሁ ነገራችሁ፣ እኮ በህይወት ብዙ ሴትን ብትመጣ ግን እኔ ምርጫዬን የፈለኳት የተስማማችኝ ሩታዬ ነው፣ ሩታዬ ነው ያገባሁት አለ እኮ አብረሽ። እና ተሳሰተ እንደ ሩታ ማለት በጣም ጀግና ሴት ናት ማለት ነው። እያንዳንዳችሁ ማለት ነው ፍቅር ሲሰጣችሁ እንኳን ፍቅር የማትቀበሉ ሁላ ማለት ነው። እዚህ ሩታ ታግሳ፣ አብርሽ ታግሶ ለዚህ ደረጃ ከደረሰ በኋላ መተሽ እዚህ እኝኝ የምትይ ማለት ነው ሁልሽ ማለት ነው። እና አሁን ምን ታርግሽ? ሩታ ማለት ነው። ለምንድን ነው የምትዘቀዝቋት ደግሞ? ሩታ ምን ጥፋት አጠፋች? ምን አለች እስቲ በዚህ ሰሞን በተሰራ ቪዲዮ በሩታ አንድ ጥፋት አውጡ ማለት ነው። ምንም ነገር ያለችው ነገር የለም። ደግሞ ብትናገር መብቷ ነው። እሷ እንታርጋችሁ ታርጋችሁ እሷ ጥሩም ነገር ሰራች መጥፎም ነገር ሰራች ማለት ነው። የእሷ ስም ከመብላት እሷን ከመዘቅዘቅ መቼ ወደ ኋላ ትላላችሁ? በተለይ ደግሞ ጎረቤቶቻችን ማለት ነው። አሰላሙ አሊኩም ወራህመቱላሂ ወበረካቱ። ወደ ቤተሰቦቼ ሰላም ሰላም እያለው በያላችሁ በሰላማችሁ በዘዘት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን እና በሩታ ቀልድ የለም ማለት ነው። ቀልድ የለም ያልኩበት ምክንያት ሩታ ለእኛ አስተማሪ አስተማሪ ናት ማለት ነው። በሩታ ተምራችሁ ማለት ነው። ስንታችሁ አሁን ስንት ነገር ታደርጋላችሁ መሰለችሁ? ሩንታ እኮ መንገድ ከፈተችላችሁ ለእናንተው ማለት ነው። አመስግናት ሩታን ማለት ነው። እና ሲቀጥል ማለት ነው ነፂ በጣም ጀግና ናት። አንበሳ ናት። ውይ የመጀመሪያው ናት። የአምስት ዓመት ዋስ የት ሄደች? ከዚህ በፊት አምስት ዓመት የአምስት ዓመት ፍቅረኛ ቀምታለች ብላችሁ ስትዘሉ ስጨፍሩ የነበራችሁ ምን አረጋቸዋት የት ወሰዳቸዋት የት ከተታቸዋት ማለት ነው። እናንተ ወላዋይ ማለት ነው። ዛሬ ያለው ነገ የለው አትሉ እያላችሁ ማለት ነው። እንደኛ ማለት ነው። በአንድ ሰው ከአድናቂ ከሆናችሁ በአንድ ሰው ረግጣችሁ ቆቡ ማለት ነው። እና ሩታዬ እኮ ጀግና ናት እኮ የተሰጣትን ስጦታ እኮ በስነ ስርዓት ስለምትቀበል እኮ ነው፣ ሰውን ስለማትንቅ እኮ ነው የሰውን ነገር ይሄማ ያስጠላል ይደብራል ብላ ስለማትንቀው ነው እኮ አብርሽ ለዚህ ደረጃ ያደረሰችው። እና ከብርሽ ጋር ደግሞ እንደዚህ የአማረ ነገር ይዛ እስካሁን ድረስ የደረሰችው ማለት ነው። እንደ አንዳንዱ አርትፊሻን ሴት ማለት ነው ስጦታ ሲሰጠው እንኳን ስጦታ መቀበል የማይችል ማለት ነው። እና ለምን ጥለው ትሄዱ? ምን ታርጋቸው? አሁን እሷ ምን ትሆን? ወይ እስቲ ሩታ ላይ የምትፈርዱ ሴቶች ማለት ነው፣ እስቲ ንገሩኝ። አንድ ምክንያት ሩታ ይሄንን አጥፍታለች በሉ። እናንተስ ብትሆኑ ስጦታ ሲሰጣችሁ እምቢ ትላላችሁ? አትሉም እኮ ሩታዬ ማለት ለአብረሽ ከላይ የተሰጠው ስጦታው ናት። እሱም መስክሯል አልኩ፣ ከዚህ በፊት ማለት ነው። ህይወት ያማረው በሩታ ነው፣ አይምሮዬ የተቀየረ በሩታ ነው፣ አለባበሴ፣ ሁሉ ነገር የተቀየረ በሩታ ነው ብሎ አልኩ በትልቅ ሚዲያ ላይ ማለት ነው። እና እንደ ሩታ ሸጋ ማን አለ? ወይኔ ከሸጋም በላይ ሸጋ ናት እኮ ከቆንጅና፣ ቆንጆ፣ ከመልክ፣ መልክ፣ ከቁመና ቁመና ትዋናው ራሱ ወይ ስትመቸኝ፣ በምን ቃል ልገጻት ሩታይ ማለት ነው። እያንዳንድሽ ማለት ነው በሩታይ ተማርሽ። ካሁን ወዲህ ማለት ነው የሚመጣልሽ ወንድ ማለት ነው ጠበቅ አድርገሽ ያዢ። ነግሪያቸዋለሁ ማለት ነው፣ እየመጣችሁ እያለቀሳችሁ እዚህ እኛን አትበጥብጡን ማለት ነው። ሲቀጥል ምንም ምንም ተባለ ማለት ነው። በሩታና በአብርሽ እኛ ድርድር አናውቅም ማለት ነው። ምክንያቱም እስከ ዛሬም እኛ መልካም ነገር ስለምንሰራ እነዚህ ልጆች ባለትዳር ናቸው፣ ተዋቸው፣ ይኑሩበት አንድ ላይ ይዋደዳሉ፣ ይፈቀራሉ ስላለን አሸንፈን ለዚህ ደርሰናል ማለት ነው። አሁንም ደግሞ ከዚህ በላይ እንደርሳለን ማለት ነው። እናንተ ማለት ነው። እውነት አንዳንዴ ማለት ለምን በሰው ላይ ጠልቼዋለሁ? ክፉ ነገር መቶበታል ያ ሰው እያወራበት አይደለም ወይ? እኔም ለምን አላወራበትም? ብላችሁ ከምታምኑ እውነት ነገር እኛ እንሞታለን። ምናሳችን እራሱ ይሞታል ነገ ማለት ነው ሁሉ ነገራችን ይሞታል። ግን የምናገኘው የሰራነው ሁሉ እዛ ቤታችን ነው የምናገኘው። ዛሬ ሩታና አብዶች በተለያዩ ነገር ቢነሱ እናንተ መልሳችሁ ደግሞ ያሉ ነቃላት አትጠቀሙ ማለት ነው። ብጠላቸው እንኳን ለሀቅ ነገር ቆሙ ማለት ነው። አንዳንዴ ማለት ነው እውነቴን ነው የምላችሁ። እኔ ምን ትዝ ይለኛል አልመሰላችሁ ቤተሰቡ ቤተሰቦቼ ከምሬ ነው ሞላችሁ። ትንሱ ስትመጣ እቲ ባለፈ የኢንተርቪው የተደረገች ልጆታ ታሶ ማን ብዙም አያዝልኝም ማለት ነው። እሷ ልጅ ስትመጣ ካላዛር ጋ ወላሂ ነው ሞላችሁ። በጣም እንጃ እንዴት በቃ ታሪኳን ማለት ነው። አብርሽና ሩታ እንዴት አድርገው እንደቀየሯት በቃ የበፊት የነበረው ስንቴ ወላሂ ነው ሞላችሁ። ዛሬ ዛሬ ራሱ ፈቷን አይቼ ገብቼ የእሷን ቪዲዮ አይቼ ነው የመጣሁት ማለት ነው። ለምን ብትሉ ከነበረች ህይወት ቀይረዋት እውነት ነው የምላችሁ፣ ዛሬ ስትስቅ ፈገግ ስትል በቃ እኔ ቪዲዮ ሁሌ ነው የምከታተለው። ስትስቅ ይሄንን አክል ስትሆን እኔ እንጃ በቃ ይሄንም አክል አለ። በአብርሽና በሩታ ማለት ነው። እንኳን አብርሽና ሩታ ብዙ ነገር ነው የሚያደርጉት ማለት ነው፣ ግን በትንሹ ልንገራቸው ብዬ ነው ማለት ነው። እናንተ ኮ ለራሳችሁ ራሱ ለጥቅም አብርሽ ማለት እኔ እንጃ። አብርሽና ሩታ ማለት የራሳቸው ህይወት እንኳን እኔ እንጃ በየጊዜ አብርሽና ሩታ እያንዳንድ ሰው አምጥተው ዩቱብ ከፍተው ከሚሰጡ ከሚያሳድጉ ከኪሳቸው አውጥተው ከሚሰጡ እነሱ ሁልጊዜ እንደ ሰው ራሳቸው ወዳጆ ነው የራሳቸውን ዩቱብ ወደው በየቀኑ እንኳን ቢለቁ እውነቴ ነው ምላችሁ ከዚህም በላይ ከፍ ይሉ ነበር። ይሄ ትንሽ ነገር ነው፣ ከዚህም በላይ ያድጉ ነበር። ነገር ግን እውነቴ ነው ምላችሁ አንዳንዴ የሰውን ሞራን ጠብቁ፣ ሰውን አትንኩ፣ በቃ እራሳችሁ ኑሩ። ይሆን ጥፋትም ያለ ጊዜ ሩታ ተናብረሽ፣ ጥፋትም የሌለ ጊዜ ሩታ ተናብረሽ እና ሩታን አትንኳት። ከምሬ ነው ሙላችሁ። የሩታን ነገር ብታውቁ ንጹህ ልጅ ናት። አንድ ጥፋት የለባትም። ምንም ያጠፋች ነገር የለባትም። ለምን ብትሉ አንዳንዴ በላያችሁት ነገር፣ ባልሰማችሁት ነገር በቃ የሆነ ቁጭ ብላችሁ ሳታወርቁ በፊት ብዙ ነገር አትናገሩ። ምክንያቱም እኔ ስላየው ነው። እኔ ስለደረሰብኝ ነው። እኔ ከምሬ ነው ሙላችሁ። ከዚህ በፊት አብርሽን እዚህ ዱባይ መቶ ሳላየው በፊት እኔ አብርሽን እንደውም ከሩታ የበለጠ አብረው ድራማም ሲሰሩ የተለያየም ነገር ሲሰራ ከሩታ የበለጠ አብርሽን ነበረ የምሰድበው፣ አብርሽን ነበረ መቅሰው። ግን እኔ እንጃ የሁለታቸው ግንኙነትና በሁለታቸው መካከል ምን አይነት እንዳለ አብርሽ ደግሞ ለሰው ልጅ የሚሰጠው ፍቅር፣ ሩታ ደግሞ እንዴት እንደምትሆን አይቼ ማለት ነው። እኔ በራሴ አፍሬ ያለው ማለት ነው። ከዛን ቀን ጀምሮ እኔ እውነቴ ነው ምላችሁ፣ አንድ ቀን እንኳን መጥፎ ነገር ለመናገር አልፈልግም። ለምን በራሳችን ትምህርት መውሰድ አለብን? እና ዛሬ ምንም አላደረገችም እኮ በዛ ላይ ደግሞ ለምን ትዘቀዝቋል ታላችሁ? በእናታችሁ ምን አጥፍታ ምን አርጋ እንዴ! እህት ያለ ወንድም ያለው እንደ እህት አስቦ ያዙራል ማለት ነው። በነገራችን ላይ ማለት ነው ወደዳችሁም ጣላችሁ፣ እየመረራችሁ ቢሆን ዋጡት። ሚዲያው የሩታና የአብርሽ ነው። ከዩቱብ እስከ ቲክቶክ ከቲክቶክ ደግሞ እስከ ዩቱብ አሁንም ፌስቡክም ተጀምረዋል አሉ እንግዲህ ፌስቡክንም እንቀውጣለን ማለት ነው እኛ የራሳችን እውነት እነዚህ ልጆች እኮ አልገዙንም እኛ አይደል ገዝተውን በብር አይደለም ውደዱን አድንቁን ያሉን ማለት ነው ግን የሰው ፍቅር አላቸው ፍቅርም ስላላቸው ሲቀጥል ደግሞ መልካም ሰው የሚሰራ ሰው ሁሌም ይወደዳል። አብርሽ አሁን አሁን ነው እንጂ የተወው ሩታም እንደዛው እንጂ ከበፊት ጀምረው መልካም ነገር እየሰሩ ነበረ ማለት ነው። እና እያንዳንድሽ ማለት ነው በሩታ እንዳትቀኝ፣ ሩታን መሆን ከቻልሽ ስሪ፣ ተለወጪ፣ የእሷን ጸባይ ተማሪ፣ አስተምሪ። በውስጥ ሌላ ነገር ትቢት፣ ትቢት ከምታስተምረው እውነቴ ነው ምላችሁ። ልጃችሁን እንደ ሩታ መልካም ሆኑ ጥሩ ጥሩ ነገር አስተምሯት ማለት ነው። ለማንኛውም ወዳችኋለሁ።